ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመዱ የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች አሁን ላይ እየተሰሙ ይገኛሉ። ጊዜው እንግዲህ የዝውውር መስኮቱ የሚከፈትበት እንግዲህ ቀጣይ ጊዜያት እንደሆኑ ይታመናል እና ከዚህ ጋር በተያያዘ በርከት ያሉ የዝውውር ጉዳዮች አሁን ላይ እየተሰሙ ይገኛሉ። እነሱን መረጃዎች ጠቅለል አድርገን ዛሬ ከጠዋት ጀምሮ ሲሰሙ የነበሩ ዘገባዎችን ነው በስፋት ወደ እናንተ የምናደርሰው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን እንድታደርጉ በአክብሮት ነው የምጋብዛችሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ ወደ ዛሬው ፕሮግራማችን በቀጥታም የምናመራ ይሆናል። ወደ ቀዳሚው ጉዳያችን እናምራል። ሊድስ ዩናይትድ የ25 ዓመቱን ተጫዋች ለመተካት ጥሩ ብቃት ያለው የቸልሲ ተጫዋችን ማስፈረም ይፈልጋሉ። ሊድስ ዩናይትድ ወደ ፕሪምየር ሊጉ ካደጉ በኋላ የመጀመሪያ የውድድር ዘመን ቡድናቸውን ማጠናከር ለመጀመርም ተዘጋጅተዋል። እናም ዳንኤል ፋርከ በቡድኑ ላይ ትልቅ ለውጦችን ይፈልጋል። በሊድስ ዩናይትድ አንድ ቦታ ላይም ልዩ የተሰጠው ሲሆንም ይህንን የግብ ጠባቂ ቦታ ነው። በኤላን ሮድ ቅድሚያ የሚሰጠው ጉዳይ ይሆናል ተብሎ ነው የሚጠበቀው። ኤላን መስሌየር ሌላ አስቸጋሪ ውድድር ዘመንን አሳልፏል ከቅርብ ሳምንታት ወዲህ በርካታ ከፍተኛ ስህተቶችንም በመስራቱ ምክትሉ ካርኖ ዳርለው በሻምፒየን ሺፕ ውድድር ላይም በተደጋጋሚ ተጫውተዋል ፈረንሳዊው ግብ ጠባቂ በክረምቱ ሊሸጥ ይችላል ሆኖም ግን ይህ የሆነው ክለቡ ወደ ፕሪምየር ሊግ በመመለሳቸው በእሱ ላይ የመተማመን እቅድ በሌላቸው ጊዜ ነው በሊድስ የግብ ጠባቂ ኢላማ ከክረምት በፊት ተለይተው ወጥተው ነበር። የኒውካስል ዩናይትዱ ኒክ ፖፕ እና የኖርዊቹ አንጉስ ጎን ግምት ውስጥም ከገቡት መካከል ሲሆኑ አሁን ላይ በሊድስ ዩናይትድ የዝውውር ሊስት ውስጥም አዲስ ስም መካተት ችሏል። ሊድስ ዩናይትድ የቸልሲውን ጆርጅ ፔትሮቪችን ለማዛወርም በክረምት ተዘጋጅተዋል። ቲምቶክ እንደዘገበው ከሆነ ሊድስ ዩናይትድ በጆርጂ ፔትሮቪች ጉዳይ ላይም በቁም ነገር እየተመለከቱ ነው ተብለዋል። የቼልሲ ግብ ጠባቂ በዚህ ውድድር ዘመን በፍሬንች ሊጓን ቡድን ስትራስቡርግም ጥሩ ብቃት ያሳየ ሲሆን በዚህ ምክንያትም በመጪው የዝውውር መስኮት በብዙ ቡድኖችም ይፈልጋል ተብሎ ነው የሚጠበቀው። ፔትሮቪች በቻምፒየንስ ሊግ ለሚወዳደረው ስትራስቡርግ በ29 የሊግ የፍሬንች ሊጓን ጨዋታዎች አስር ጊዜ መረቡን ሳያስደፍር መውጣት ችሏል። የተጫዋቹንም ብቃት ተከትሎ እንደ ባየር ሌቨርኩዘን ያለ ቡድንም የሚፈልገው ሲሆን፣ ነገር ግን ሊድስ ዩናይትድ በፕሪሚየር ሊጉ መደበኛ የመጀመሪያ ቡድን የጨዋታ ጊዜ እንደሚኖረው ቃል በመግባትም ወደ ኤላን ሮድ እንደሚያመጡትም ነው ተስፋ አድርገው እየተንቀሳቀሱ የሚገኙት። ቸልሲዎች በፔትሮቪች ወደፊት ጣፈንታ ላይ ገና ውሳኔ ላይ አልደረሱም። በክረምቱ ግብ ጠባቂው ላይ ምንም እንደሚወስኑ ይጠበቃል። ወደ ኤንዞ ማሬስካ ቡድን የመግባት እድሉም አነስተኛ በመሆኑ በገንዘብ ለማግኘትም ሊሸጡት ይችላሉ ተብሎም ጭምር ነው እንዲሁ እየተገለጸም የሚገኘው። ሌላኛው የዲጎ ዳሎ ወኪል ካርሎስ ጎንካልቭስ ይናገራል። እሱ የሚፈልገውን በትክክል ያውቃል ብለዋል። የማንቸስተር ነትሩ ተጫዋች ወኪል ዲየጎ ዳሎ ከዓለም ምርጥ የመስመር ተከላካዮች አንዱ እንደሆነ ሲናገር የዲጎ ዳሎ ወኪል ካርሎስ ጎንካልቭስ በማንቸስተር ዩናይትድ ያለው አስቸጋሪ ምዕራፍን አሸንፎ በዚህ መብቃቱ ደንበኛውን አውድሶታል። የ26 ዓመቱ ወጣት የሚተዳደረው በጎን ካልፈስ ባለቤትነት በተያዘው እንግዲህ የፖርቱጋሉ እትም እንግዲህ እንደገለጸው ከሆነ ወኪሉ በዲየጎ ዳሎት ጉዳይ ላይ ቃለ መጠይቅ አድርጓል። ማንቸስተር ዩናይትድ ተከላካዩን በ2017 ሆሴ ሞሪኒዮ ስር ማስፈረም ችሎ ነበር። ፖርቱጋላዊ ኢንተርናሽናል ስድስት ጨዋታዎችን በሀገር ውልጅ ስርም ተጫውተዋል። ዩናይትዶች በአሰልጣኙ በታህሳስ 2017 የመውጫ በረን ካሳዩት በኋላ በኦሌ ጉናር ሶልሻርም ተካተዋል። ወኪሉ ሲናገር ዲዮጎ ዳሎ ልዩ ተጫዋች ነው፣ ልዩ ሰው ነው። ያደረጋቸውን ነገሮች አያስደንቁኝም። ሁልጊዜም በጣም ትኩረት የሚስብ በጣም ፕሮፌሽናል፣ በጣም ታታሪ ነው። እሱ የሚፈልገውንና እንዴት ማግኘት እንዳለበትም በትክክል ያውቃል። ጆዜ ሞሪኒዮ ወደ ማንቸስተር ዩናይትድ ሊወስዱትም ፖርቶ ተጎርቶም መሄዱንም መዘንጋት የለብንም። በማንቸስተር ወዲያውኑ መጫወትም አልጀመረም ነበር። ነገር ግን መጫወት ሲጀምር ግን አሰልጣኙ ተቀየረ። አዲሱ አሰልጣኝ የተለየ ሀሳብ ይዞ መጣ። በወቅቱም ሶልሻየር እንግሊዛዊ የቀይ መስመር ተከላካይ አስፈረመው። ዳሎውን በክለቡ የማይፈልግ አድርጎት ነበር። በዛን ወቅት ትንሽ ተረብሾ ነበር። ነገር ግን መጠበቁ ዋጋ እንዲኖረው አድርጎታል። በሶልሻየር የአሰልጣኝነት ዘመን በኦልትራፎርድ ዲየጎ ዳሎን በ2021 የውድድር ዘመን ለኤሲ ሚላን በውሰት እንግዲህ ልኮት የተጫዋቹን ሁኔታ ኖርዌያዊው ከወጣ በኋላ እና በተለይም ከኤሪክ ቴና ከመጣ በኋላ ተሻሽሏል። ዳሎ በ2022/23 የውድድር ዘመን በማንቸስተር ዩናይትድ የመጀመሪያው አስተላለፍ ውስጥ ቦታውን አስጠብቋል። ጎንካልቨስ ሲቀጥል ዲጎ ዳሎ ሁልጊዜ የሚሰራ ነበር። በዛን ጊዜ ኤሲ ሚላን እሱን ለማግኘት ፍላጎትም አሳይተዋል። አስፈላጊ ዓመት ነበር ብዬ አስበዋለሁ። በኋላ ተመልሶ እንግዲህ መጣ። ሁሉም ዲጎ ዳሎ ሲያደርግ የነበረውን ማየት ይችላል። አሁን ላይ ያለው ሁኔታም ምንም ይሁን ምን ማንቸስተር ዩናይትድ በዓለም ላይ ካሉ ታላላቅ ክለቦች አንደኛው ነው። ዲየጎ ዳሎም በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው እንደሆነ ምንም ጥርጥር የለኝም ሲልም ጭምር ነው ወኪሉ ጎን ካልቨስ የተናገረው። ቶትንሃም በቸልሲና በሊቨርፑል የሚፈለገውን ተከላካይ ለማስፈረም ፍላጎት አለው። ቶትንሃም ሆትስፐርስ ከአስፈሪው የፕሪሚየር ሊግ ዓመት ለመውጣትም በሚያደርጉት ጥረት በክረምቱ የዝውውር መስኮት የተጨናነቀ የዝውውር መስኮት ይጠብቃቸዋል። በክረምቱ በቶትናም ከሚጠበቁት ዝውውሮች አንደኛው የመሀል ተከላካይ ፊርማ ነው። በተለይም አሁን ላይ ያላቸው የመሀል ተከላካይን ከመልቀቅ ጋርም በጥብቅ የተያዘ ነው። ክሪስቲያን ሮሜሮ በቅርብ ዓመታት በቶትናም መሪ ተጫዋች ቢሆንም አትሌቲኮ ማድሪድ እሱን ለማስፈረም ጠንከር ያለ ጥረትንም ያደርጋል ተብሎ ስለሚጠበቅ መልቀቁ እውን ሲሆን ይችላል። ሮሜሮ የሚለቅ በመሆኑ ደግሞ ምትክ ያስፈልገው ይችላል ተብሎ ይታሰባል። በቅርብ ሳምንታት ውስጥ ቶተንሃሞች ስፖርት ዲፓርትመንታቸው አዳዲስ ኢላማዎችን አውቀዋል፣ ምንም እንኳን ስምምነት ማድረግ ላይ በጣም ከባድ እንደሆነባቸው ቢነገርም። ከዛ በተጨማሪ ደግሞ ወደ ሪያል ማድሪድ መዘዋወሩ ቢረጋገጥም ዴን ሆችሰንን ለማስፈረም ግን ፉክክር ውስጥ እንደነበሩ ተገልጿል። በተለይ ሚኪ ብራውን ለፉትቦል ኢንሳይደር ሲናገር ቶተንሃሞች በቸልሲና በሊቨርፑል እንዲሁ በሪያል ማድሪድ ሲፈለግ የነበረውን ዴን ሆችሰንን ሪያል ማድሪድ ከማስፈረሙ በፊት ሊያስፈርመው ፍላጎት እንደነበረው ነው የተገለጸው የቶትናም ፍላጎት ወደፊት የሚሄድ እንግዲህ አይደለም። አሁን ለተጫዋቹ ከክለቡ ጋር ወይም ከሪያል ማድሪድ ጋር መፈረሙ በመረጋገጡ ምክንያት እንግዲህ ዴን ሆጅሰንን ካጡ በኋላ ሌሎች ተጫዋቾችን ይመለከታሉ ተብሎ ይጠበቃል። ከቫንደቬን ጋርም የሚጣመር የተከላካይ ስፍራ ተጫዋችም ፍጹም ጥምረትም ይፈልጋሉ ተብሎ ይጠበቃል። በተለይ ወደ አውሮፓ ቻምፒየንስ ሊግ መግባት የሚችሉ ከሆነ ዩሮፓ ሊጉን አሸንፈው ደግሞ ጥሩ ተጫዋቾችን ለማምጣት ለማሳመንም ሙከራዎችን ያደርጋሉ ተብሎ እንደሚጠበቅ ነው ዘገባዎች የሚያሳዩት። አርሰናል የከፍተኛ ተጫዋቹን ፊርማ በነጻ ለማግኘት በድጋሚ እድል አለው። አርሰናል በዝውውር ገበያው ላይ አስደሳች አዲስ እድል ሊያገኙ እንደሚችሉ ተናግሯል። ሊሮይ ሳኔ በባየር ሚኒክ በቀረቡለት የኮንትራት ውሎችም ደስተኛ ስላልሆነ ሊለቅ ነው እየተባለ ይገኛል። እንደ ክርስቲያን ፉልክ ዘገባ ልምድ ያለው ጀርመናዊ ኢንተርናሽናል እንግዲህ የአሁኑ የባየር ኮንትራቱ በዚህ ክረምት ስለሚጠናቀቅ ነጻ ወኪል ለመሆን እጅጉን ቅርብ ነው። በነጻ ዝውውር ደግሞ ሊሮይ ሳኔን ለማስፈረም የሚፈልጉትን አርሰናሎች ብቻ እንደማይሆኑ የታወቀ ሲሆን ክሪስቲያን ፉልክ አርሰናሎች ከዚህ ቀደም ንግግሮችን ማድረጋቸውን ይገልጻል። ሳኔ አዲስ ኮንትራት ፈርሞ በባየር ሚኒክም ለመቆየት ክፍት ነበር፣ ነገር ግን በቀረበለት ነገር ደስተኛም አይመስልም ሲል ነው ክሪስቲያን ፉልክ የተናገረው። እንዲሁም ደግሞ የቀድሞ የማንቸስተር ሲቲ የክም ተጫዋች የሴት ጓደኛ ወደ ለንደን ለመዘዋወርም ስለሚፈልግ በተጫዋቹ ውሳኔ ውስጥም ሚና የምትጫወት ይመስላል። የሌሮ ሳኔ የሰውት ጓደኛም ከአርሴን ብሩክ ሀሳቡን እንዲቀይርም እንዳደረገች ሰምተናል። ወደ ለንደን መመለስም ትፈልጋለች ሲል ነው ፉልክ የተናገረው። ፉልክ ሲቀጥል ስለዚህ ፒኒ ዘሃቪ አሁን ላይ እንግዲህ ጥቂት ክለቦችን ማነጋገርና እድሎችንም መፈለግ አለበት። ወኪሉ እንግዲህ ከፕሪምየር ሊጉ ክለቦች ጋርም እንዲሁ አሁን ላይ መነጋገርም ይፈልጋል ነው የተባለው። ወጣት ተጫዋቾችን የማስፈረም ፍልስፍና ላይ ቁርጠኛ ስለመሆኑም ወደ ቸልሲ መዘዋወሩም አስቸጋሪ እንደሚሆንም ከወዲሁ ሰምተናል። ከዚህ በፊት ከአርሰናል ጋር ንግግሮች ነበሩ፣ ነገር ግን ሚኬል አርቴታ ይህንን ተጫዋች እንግዲህ ወደ ክለቡ ለማምጣት የሚፈልግ እንደሆነ አልተረጋገጠም። ከዚህ በፊትም በማንቸስተር ሲቲ አብረው ሰርተዋል። መፈለጉ እርግጠኛ አይደሉም። ኒውካስል ዩናይትድም ወደ ዝርዝር ውስጥ እንግዲህ እንዳስገቡት ይነገራል። ይህ ውስብስብ ሁኔታ ነው። ነገር ግን ቀደም ሲል በዘሃቪ ከተወከሉ ተጫዋቾች ጋር እንደተመለከትነው አንድ ትልቅ እንቅስቃሴ ሁሌም በዚህ ወኪል ይሳካል። ዳቪድ አላባ ሪያል ማድሪድን፣ እንዲሁ ሮበርት ሌቨንዶስኪ ባርሴሎናን ያደረጉት ዝውውርም የሚታወስ ነው። ይህንም ዝውውር መጨረስ ይችላል ተብሎ ነው የሚታሰበው። ሊሮይ ሳኔ የቀድሞ ወኪሉ በተስማማው ስምምነት ደስተኛ እንዳልሆነ ሰምቻ ያለው መጀመሪያ ላይ ባየር ሚኒክ በዓመት ስምንት ሚሊዮን ዩሮ ደ ለሙዝ አቅርቧል። ባየር ሚኒክ ምናልባትም አስር 10 ሚሊዮን ዩሮ ሊከፍል ይችላል። ነገር ግን ሁለቱም ዋጋዎች ለተጫዋቹ በቂ እንዳልሆኑ ይነገራል። አርሰናል ከአስቸጋሪ የውድድር ዘመን በኋላ በሚቀጥለው የውድድር ዘመን በአጥቂ ክፍል ውስጥም የበለጠ ጥልቀትን ይፈልጋሉ። አርሰናሎች በዚህ የውድድር ዘመን ራሂም ስተርሊንግን በውሰት ከቸልሲ በማምጣትም አማራጮችን ሊሞክሩ እንደሆነ ጭምር ነው መረጃዎቹ አሁን ላይ እያሳዩ የሚገኙት። በማቲያስ ኩኛህ ላይ ያሉ ነገሮች አሁን ላይ ወደ ማብቂያው እየቀረቡ ነው። የአርሰናሉ ዳይሬክተር አንድሪያ ቤርታ የማንቸስተር ዩናይትድን ዝውውር ለመጥለፍ ተስፋ አድርገው እንደነበር ይነገራል። በቅርብ ጊዜ ውስጥ በተለይ ንግግሮችን የማካሄደው ነበር። ብዙ ምንጮችም እንዳሉት የዳይሬክተሩ ደፋር ውሳኔ ዝውውሩን ያሳካው እንደሆነ እንዲጠብቁም አድርጓቸው ነበር። ነገር ግን ያ ነገር የተሳካ አይመስልም። ማንቸስተር ዩናይትድ በተለይ ዛሬ ፋብሪሲዮ ሮማኖ ባወጣው መረጃ መሰረት ማንቸስተር ዩናይትድ ለዚህ ተጫዋች ከስምምነት መድረሱ ነው የሚናገረው። አርሰናልና ዩናይትድ በክረምት ላይ እንግዲህ ትልቅ የለው የተጫዋቾች የዝውውር መስኮትን ለማሳለፍ እንደሚሰሩ ነው የሚታወቀው። አርሰናሎች ጥቂት ውጤታማ የሆኑ ጭማሪዎችን ለማድረግ ይፈልጋሉ። ዩናይትድን በበኩሉ ደግሞ ለሩበን አሞሪም አዲስ ቡድንን ለመስጠትም ዝግጁ እንደሆኑ ይታወቃል። አሁን ላይ በኦልድ ትራፎርድ ያለው ዋናው አጀንዳ የማቲያስ ኩኛህን መፈረም ነው። በቅርቡ ይፋ ያደርጋሉ ተብሎ የሚጠበቀው ብራዚላዊው በውድድር አመቱ መጨረሻ ላይ ወልቭስን ለመልቀቅ እንግዲህ ተረጋግጧል። ክለቡ 62.5 ሚሊየን ፓውንድም የውል ማፍረሻውን የሚከፍል ቡድን ጋር ድርድር ለማድረግም ፈቃደኛ እንደነበር ጭምር የዝውውር ጊዜያቶቹ እንግዲህ ከመቅረባቸው በፊትም ጭምር ሲነገር የነበረ ጉዳይ ነው። ሮበን አሞሪም ማቲያስ ኩኛህ በማንቸስተር ዩናይትድ የሶስት አራት ሁለት አንድ ፎርሜሽን ውስጥም ከሁለቱ አስር ቁጥር ቦታዎች በአንዱ እንዲጫወትም ውሳኔውን አሳልፏል። ኩኛ ማንቸስተር ዩናይትድን ለመቀላቀል ክፍት ነው እንዲሁ የግል ውሎችንም ተስማምቷል። በአጠቃላይ ሁሉ ነገር አሁን ላይ ወደ ማብቂያ ነው። ቤን ጃኮብስም ባወጣው አዲስ መረጃ መሰረት ማንቸስተር ዩናይትድ አርሰናል ዝውውሩን ለመጥለፍ ስጋት ውስጥ ስለነበረ በጊዜ እንግዲህ ይህንን ተጫዋች ለማስፈረም ዝግጅታቸውን ጨርሰዋል። የኩኛ አድናቂዎች እንደሆኑም ይታወቃል ማንቸስተር ዩናይትዶች ና የፊት መስመር ተጫዋቹ ላይ እንግዲህ ማቲያስ ኩኛህን ተጨማሪ ለማድረግም ማሰባቸው ነው የሚነገረው። ጃኮብስ እንግዲህ የአርሰናሉ አዲሱ ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ በግላቸው ከኩኛ ሰዎች ጋር ሊነጋገሩ እንደነበር ይገልጻል። እንግዲህ ጃኮብስ የኩኛ ግንባር ቀደም ፈላጊ ተብለው ከሚታሰቡት ማንቸስተር ነትሮችን በቅድሚያነት አስቀምጦ፣ አርሰናል ግን ይህንን ተጫዋች ለመጥለፍም ሙከራዎችን ሊያደርግ እንደሚችል ጭምር ሲገልጽ ነበር። ማቲያስ ኩኛ የውድድር ዘመኑ ከማብቃቱ በፊትም ቀጣዩን ክለቡን እንግዲህ መውሰን እንደሚፈልግ ሲገለጽ ነበር። አሁን ላይ እንግዲህ ከማብቃቱ በፊትም ወደ ማንቸስተር ዩናይትድ ሊያመራ እንደሚችል መረጃዎች ወጥተዋል። በተለይ ዛሬ ማቲያስ ኩኛ አስቀድሞ በስፖርት ፕሮጀክታቸው ላይ ተስማምቷል። በፋይናንሻል ጉዳዮችም ተስማምተዋል። እንግዲህ ሌሎች ቡድኖችም የዚህ ተጫዋች ፈላጊ ነበሩ፣ ነገር ግን ማንቸስተር ዩናይትድ ስጋቱን ሁሉ ቀነሰው። አሁን ላይ ይህንን ተጫዋች ለማስፈረም ከስምምነት ደርሷል። ፋብሪሲዮ ሮማኖ ነው በቅርቡ ሂርዊጎ እንላለን በዚህ ተጫዋች ጉዳይ ላይ ሲልም ነው ሀሳቡን ያጋራው። አላን ሺረር ሊቨርፑል ሌላኛውን ሆላንዳዊ ተከላካይ ያስፈርማል ሲል ተናግሯል። አለን ሺረር ሊቨርፑል የሪያል ማድሪድን ኢላማ የሆነውን ትሬንት አሌክዛንደር አርኖልድን ለመተካት በዚህ ክረምት የኢንተር ሚላኑን የመስመር ተከላካይ ደንዘል ዳምፍሬስን እንዲተኩ አሳስቧል። በዚህ ወር መጀመሪያ ላይ አሌግዛንደር አርኖልድ በልጅነት ክለቡ ኮንትራቱን እንደማያድስ አረጋግጧል። በሚቀጥለው ወር ደግሞ ቀያዮቹን በነጻም የሚለቅ ሲሆን የፊፋ የዓለም ክለቦች ዋንጫ ከመጀመሩ በፊትም ወደ ሪያል ማድሪድ ሊያቀና እንደሚችል ነው የሚነገረው። አላይ ሺረር ደንዘል ደንፍሪስ የሪያል ማድሪድ የዝውውር ኢላማ የሆነው ተጫዋችም ተተኪ ሊሆን እንደሚችል አጥብቆ ሲናገር ነበር። ሺረር ሲናገር ምንም እንኳን ደንዘል ደንፍሪስ ከኢንተር ሚላን ጋር ፍጹም በተለየ እንግዲህ ሲስተም ውስጥ ቢጫወትም በአርኔስ ሎት ስርዓት ውስጥም ግን የሚያበራ ምንም ጥርጥር የሌለው የተጫዋቹ ጉልበት የማይታመን ነው ሲልም ገልጾት ነበር። ነገር ግን ከደንዘል ከደንዘል ደንፍሪስ ይልቅ ጀረሚ ፍሪምፖንግን መርጠው እሱን ለማስፈረም እንግዲህ ከጫፍ መድረሳቸውንና እንደተረጋገጠም የህክምና ምርመራውንም እያደረገ እንዳለ ሰምተናል። በመከላከሉ ላይ እንግዲህ ጥያቄ ያለበት ይባላል። ደንዘል ደንፍሬስ በእርግጠኝነት ጠንካራ ምትክ ነው የሚሆነው በጣም በጣም እንግዲህ ጥሩ ተጫዋች እንደሆነ በርካቶች ያነሳሉ። አርኔስ ሎት ከማንም በላይ ሆላንዳዊ በመሆኑ እንግዲህ የበለጠ ያውቀው ነበር። ለሊቨርፑልም እሱን ማስፈረም ትልቅ አማራጭ ይሆናል ተብሎም ሲገመት ነበር። ነገር ግን ሌላኛውን ሆላንዳዊ ጀረሚ ፍሬምፖን ግን አስፈረመዋል። እንግዲህ ደንዘል ደንፍሬስ ግን በሌሎች ትልልቅ ክለቦችም ጭምር እንዲሁም የሚፈለግ ነው። በሴሪኤ እንግዲህ በኢንተር ሚላን ጥሩ የማጥቃት አቅም እንዳለው በደንብ አሳይቷል። በአጠቃላይ የቀድሞው የፒኤስቪ አይንድሆቨን ኮከብ ለኢንተር ሚላን 173 ጨዋታዎችን አድርጎ እስካሁን 21 ጎሎችንና 26 አሲስቶችን ደግሞ አድርጓል። ማንቸስተር ዩናይትድ፣ ማንቸስተር ሲቲም እንዲሁ የዚህ ተጫዋች ትልቅ ፈላጊ እንደሆኑ ይገለጻል። እንግዲህ የሊቨርፑሎች ከደንዘል ደንፍሪስ በላይ የሀገሩን ልጅ ጀረሚ ፍሪምፖንግን ለማስፈረም ከስምምነት መድረሳቸው ደግሞ የሚታወቅ ጉዳይ ነው። ዳርዊን ኑነስ በክለቦች የዓለም ዋንጫ ሊጫወት ይችላል ተብሏል። የ2025 የፊፋ የዓለም ክለቦች ዋንጫ ሰኔ 14 ከመጀመሩ በፊት የሳዑዲ ፕሮሊግ ቡድንን አልሂላል ዳርዊን ኑነስን ከሊቨርፑል ለማስፈረም ፍላጎት እንዳላቸው ነው የተዘገበው። የ25 ዓመቱ ዳርዊን ኖኔስ በ2022 በ85 ሚሊዮን ፓውንድ ውልም ከቤኔፊካ ቀዮቹን ከተቀላቀለ በኋላ የወጣበት ዋጋን ለማሟላትም እየታገለ ነው። በዚህ ሲዝን በአርኔስ ሎት ስርም የማይፈልግ ተጫዋች ሆኗል። እስካሁን በዚህ ዓመት 35 ጨዋታዎችን ያደረገው የዩራጓዊ ኢንተርናሽናል በሁሉም ውድድሮች ሰባት ግቦችን ብቻ ማስቆጠርም ነው የቻለው። ዳርዊን ኑኔስ በዚህ የውድድር ዘመን ለሊቨርፑል በ1959 ደቂቃዎች አድርጎ ሰባት አሲስቶችን አበርክቷል። ነገር ግን በብዙ ጨዋታዎች አጥቂው በተጠባባቂ ወንበር ላይ ነው መቀመጥ የቻለው። አሁን ላይ ታማኙ ጋዜጠኛ ኢያን ዶይል እንዳለው ከሆነ አልኪላል አጥቂውን በክለቦች የዓለም ዋንጫ ላይ ቡድናቸው ውስጥም እንዲኖር ስለሚፈልጉ ዳርዊን ኑኔስን በሰኔ ሊያስፈርሙት ይፈልጋሉ። አልሂላል የክረምቱ የተጫዋቾች የዝውውር መስኮት ሰኔ አንድ ላይ እንደተከፈተም ለአጥቂው የዝውውር ጥያቄም ለማቅረብ ተዘጋጅተዋል የሚል መረጃ እናወጣው። አልናስር ተጫዋቹን በጠረ ለማስፈረም ሞክሮ ስላልተሳካለት የአስተን ቪላውን ጆን ዱራንን ማስፈረሙ ይታወሳል። በዚህ ክረምትም በድጋሚ ዳርዊን ኑኔስን ለማስፈረም ፍላጎት እንዳላቸው ሲነገር ነበር። ነገር ግን አሁን ላይ ሌላኛው የሳዑዲ ቡድን አልሂላል ይህንን ዝውውር ለመጨረስም የመጀመሪያው ዙር የዝውውር መስኮት መከፈትንም እየጠበቁ ይገኛሉ። ዳርዊን ኑኔስ ከሳዑዲ ጥያቄ በላይ የሚጠብቀው ጥያቄ ከአውሮፓ ቡድኖች የሚመጡለትን የዝውውር ጥያቄዎች ነው። ተጫዋቹ እንግዲህ ለማስፈረምም የስፔኑ አትሌቲኮ ማድሪድና የጣሊያኑ ክለብ ናፖሊም ዋና ፈላጊዎቹ እንደሆኑ በተደጋጋሚ ሲገለጽ የነበረ ጉዳይ ነው። አርሰናል እና ማርቲን ዙቤሜንዲ በመጨረሻ መገናኘት መቻላቸውን እናስታውሳለን። አርሰናል እንግዲህ የሪያል ሶሴዳዱን አማካይ ማርቲን ዙቤሜንዲን ሊቨርፑልና ሪያል ማድሪድን በማሸነፍ እንግዲህ ለማስፈረም ከስምምነት መድረሳቸውን ቀደም ብሎ የተገለጸ መረጃ እንደሆነ ይታወቃል። ስፔናዊው አማካይ ከአርሰናሎች ጋር እንግዲህ ለወራት ሲያያዝ የቆየ ሲሆን በዚህ ክረምትም የመጀመሪያው ፈራሚ እንዲሆን እንደሆነ እንዲሁ ተረጋግጧል። ና ፋብሪትሲዮ ሮማኑ እንዳለው ከሆነ በአርሰናልና በዙቤሜንዲ መካከል ስምምነት ላይ እንዳሉና አርሰናሎች የውል ማፍረሻውን 60 ሚሊዮን ዩሮ ለመክፈልም ወስነዋል ሲል ዘግቦ እንደነበረ ምናስታውሳለን። የሀያ ስድስት አመቱ ተጫዋች በሚቀጥለው ሳምንት መደበኛ ስምምነቶች እንግዲህ ይጠናቀቁና ይፋ ይደረጋል ተብለው ይጠበቃል። አሁንም ሪያል ማድሪድ ተስፋ አለው ምናምን የሚሉ መረጃዎች እንግዲህ እንዳሉ ይነገራል። ነገር ግን አሁን ላይ ይሄ ጉዳይ ከስምምነት የተደረሰበት አርሰናልም ተጫዋቹን ለማስፈረምም እንግዲህ ያጠናቀቀበትና ይፋ ለማድረግ ብቻ የቀረበት ጉዳይ እንደሆነ ነው የሚገለጸው። ሪያል ማድሪድ እንግዲህ አሁንም ተስፋ አልተሟጠጠም፣ እንዲሁ በመጨረሻው ሰዓት ለማስፈረም ሙከራዎችን ያደርጋል የሚሉ መረጃዎች በፍጹም ሐሰት መሆናቸውን ነው መረጃዎቹ የሚያሳዩት። ማርቲን ዙበሜንዲ ባለፈው ክረምት ሊቨርፑልን ለመቀላቀል በጣም ተቃርቦ በነበረበት ወቅትም በፕሪሚየር ሊጉ ለመጫወት ተቃርቦ ነበር። ቀያዮቹ እንግዲህ ከሪያል ሶሴዳድ ጋር ስምምነት ቢኖራቸው፣ ማማኪያውን ግን ማሳመን ተስኗቸው በምትኩ በሳን ሴባስቲያን ለሌላ የውድድር ዘመን መቆየትን መርጦ ነበር። ሪያል ማድሪድም የቶኒ ክሮስ የረጅም ጊዜ ተተኪ መፈለጉን ሲቀጥል በዚህ ዓመትም መጀመሪያ ላይ የስፔኑን ዓለም አቀፍ የዝውውር ውድድርንም ተቀላቅሎ ነበር። ሆኖም ግን ማድሪዶች ከተጫዋቹም ሆነ ከክለቡ ጋር ምንም አይነት ስምምነትን አላገኙም። ስለሆነም ዙቤሜንዲን አጥተውታል። ዙበሜንዲ አርሰናልን መቀላቀሉ ተረጋግጧል። አንጋፋው አማካይ ጆርጂኒዮ ኮንትራቱ በሚቀጥለው ወር ሲያልቅ ክለቡን ለቆ ወደ ፍላሚንጎ ይሄዳል። ዙበሜንዲ ደግሞ በአርሰናል ከቀድሞ የሪያል ሶሴዳድ አማካይ ሚካኤል ሜሪኖ ጋርም፣ እንዲሁ ሌላኛው ከሪያል ሶሴዳድ የመጣው ማርቲን ኦዴጋርድም ከዚህ በፊት በውሰት ከሪያል ማድሪድ ሪያል ሶሴዳድ ሄዶ መጫወቱን እናስታውሳለን። ማርቲን ኦዴጋርድ ከሱ ጋርም በድጋሚ ይገናኛል። ማርቲን ዙበሜንዲ በውድድር አመቱ 44 ጊዜ በሁሉም ውድድሮች ተሰልፎ መጫወት ሲችል ሁለት ጉሎችንም ማስቆጠር ችለዋል። አርሰናሎች ከቶማስ ፓርቴ ጋር የሚያቆያቸውን አዲስ ኮንትራት ስምምነት መፈራረም ካልቻሉ በዚህ ክረምት ሌላም አማካይ ለማስፈረም ወደ ገበያ ይወጣሉ ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ሁለቱን የቻምፒየንስ ሊግ ተፋላሚ ተጫዋቾች ዝውውርን ይፈልጋል። ማንቸስተር ዩናይትድ ጎንካሎ ራሞስንና ሌላኛውን የቻምፒየንስ ሊግ የፍጻሜ ተፋላሚ ኢላማን ማድረጉ የተገለጸ ሲሆን ትልቅ የክረምት የተጫዋቾች የዝውውር መስኮትንም እንደሚያስፋለፉ ነው ዘገባዎቹ ያመለከቱት። ዩናይትድ ከኢንተር ሚላን ጋር የአውሮፓ ቻምፒየንስ ሊግ ፍጻሜ ላይ የደረሰው የመሀል ተከላካይ ያን ቢሴክን ለማስፈረመም ከቶትናም ጋር ሊጫወቱ ነው። የዩናይትድ ኢላማ የነበረው ጆናታን ታህ አሁን ላይ እንግዲህ ባየር ሚኒክን የመቀላቀል እድሉ ሰፊ እንደሆነ እየተሰማ ነው፣ ወይ ደግሞ ሪያል ማድሪድን ነው ሊቀላቀል የሚችለው። ቢሴክ ዩናይትድ እንግዲህ በሚሰናበቱበት ተከላካዮች ቪክተር ሊንድሎፍ እና ጆኒ ኢቫንስን ምትክ ሆኖ ሊመጣ እንደሚችል ይነገራል። እንደ ካቼንድ ኦፍሳይድ ዘገባ ከሆነ የፓሪሰን ጀርሜን አጥቂ ጎንካሎ ራሞስ የፈረንሳይ ዋና ከተማን ለቆ መውጣት እንደሚችል ካወቁ በኋላ ዩናይትድ ስምምነቱን ለማድረግም ሐሳቡ አላቸው። በጎንካሎ ራሞስ ላይ ያለው ፍላጎት እየጨመረ ነው። ዩናይትድ ለፊርማው እንደ አርሰናል፣ አስተን ቪላ፣ ኒውካስል፣ ዩቬንቱስ እና ናፖሊንም ለመፎካከር በዝግጅት ላይ ናቸው። ዩናይትድና አርሰናል ፖርቱጋላዊውን ቡድናቸው ላይ ለመጨመር በጣም ይፈልጋሉ። ጎንካሎ ራሞስ በዚህ ውድድር ዓመት ለፒስጂ 37 ጨዋታዎችን አድርጎ 15 ጎሎችን ከመረብ ጋር ያሳረፈ ሲሆን በቻምፒየንስ ሊግ ደግሞ ሶስት ጎሎችን አስቆጥሯል። ነገር ግን ጎንካሎ ራሞስ እንደ ኦስማን ዴምቤሌ ባሉ ድንቅ ተጫዋቾች በመከበቡ ለሉዊስ ኤንሪኬ ቡድን የተረጋገጠ ጀማሪ ያልሆነ ብራድሊ ባርኮላ፣ ክቪቻ ክቫራስኬሊያ፣ ደሰሬ ድዌ፣ ኦስማን ዴምቤሌ በአጥቂ መስመሩ ላይ ስላሉ እንግዲህ ጎንካሎ ራሞስ ተጠባባቂ ተጫዋች እንደሆነ ይታወቃል። ኤንሪኬ የ23 ዓመቱን ተጫዋች በቡድናቸው ውስጥ ማቆየት ቢፈልግም ጎንካሎ ራሞስ ግን በዚህ ይስማማል ተብሎ አይታሰብም። ኤንሪኬ ለጀማሪ ቦታዎች ከፍተኛ ፉክክር እንዲኖር ማድረግ ይፈልጋል። ተጫዋቹ ግን መልቀቅን ያስቀድማል። ዩናይትሮች ጎንካሎ ራሞስን ወደ ፓሪስ ሰንሸርሜን ከማቅናቱ በፊትም ከማስፈረም ጋር ስማቸው ተያይዞ ነበር። አሁን ላይ ግን ሁለተኛ እድል ሊሰጣቸው ይችላል። ዩናይትድ ሁለት የቻምፒየንስ ሊግ የመጨረሻ እጩዎች እንግዲህ ማስፈረሙ ትክክለኛ ውሳኔ ሲሆን፣ ሁለቱ ጭማሪዎችም ለሩበን አሞሪም ቡድን ጥራትን ይጨምራሉ። ዩናይትድ ጎንካሎ ራሞስን ኢላማ ማድረግ የጀመሩትም ቪክተር ዮከርስ አርሰናልን መቀላቀል እንደሚፈልግ ከተሰማ በኋላ ነው። አስተን ቪላ ኮከቡን ለማቆየት ፍላጎት አለው። አስተን ቪላ ኮከቡ ሞርጋን ሮጀርስን ማጣት በፍጹም አይፈልግም ነበር፣ ነገር ግን ተጫዋቹ ራሱን ካሳየ በኋላ ከክለቡ ለመልቀቅም ክፍት እንደሚሆን ቲም ቶክ ገልጿል። በዚህም የዩናይትድ ዘመን በፕሪሚየር ሊጉ በስምንት ጎሎችና ዘጠኝ አሲስቶች ያበራው የ22 ዓመት ወጣትን ለመውጣትም እየገፋ አይደለም፣ ወይም ደግሞ በቪላ ፓርክ ውስጥም ችግር እየፈጠረ አይደለም። ተጫዋቹ በኡናይ ኤምሬ ስር ደስተኛ ነው። ነገር ግን ትክክለኛው ዕድል ከመጣለት ተጫዋቹ ለማዳመጥን ፍቃደኛ ነው። ነገር ግን ምኞቱን እየጠበቀ ክለቡን የሚያከብር ተጫዋች መሆኑን ምንጮች ይገልጻሉ። ቪላ በየካቲት 2024 ከሚድልስ ቦሮ በ15 ሚሊዮን ፓውንድ ካዘዋወሩት ጊዜ ጀምሮ የሞርጋን ሮጀርስ ብቃትን ጠንቅቀው ነው የሚያውቁት። አሁን ለተጫዋቹ ላይ ዘጠና ሚሊዮን ፓውንድ ዋጋም አስቀምጠውበታል። በማንቸስተር ሲቲ አካዳሚ ሞርጋን ሮጀርስ ያሰለጠነው ኤንዞ ማሬስካ ትልቅ ደጋፊው ከሆኑ አሰልጣኞች መካከል ሲሆን፣ ቸልሲዎችም ከተጫዋቹ ፈላጊዎች አንደኛው ናቸው። በመሀል ሜዳ ላይም ተጨማሪ ፈጠራን በሮጀርስ መጨመር ይፈልጋሉ። ሮጀርስ የለንደኑ ክለብ ምልመላን ፖሊሲንም እንዲሁ ያሟላል። የተጫዋቹ እድሜ ከሀያ አምስት ዓመት በታች ስለሆነ በስፖርት ዳይሬክተሩ አንድሪያ ቤርታ የሚመራው አርሰናልም በተጨማሪ ሮጀርስን በሚካኤል አርቴታ ቡድን ውስጥ እንደ ጥሩ ተለዋዋጭ ይመለከቱታል። ማንቸስተር ሲቲ የሮጀርስ የቀድሞ ክለብ፣ እድገቱንም እየተከታተሉ ነው። የቪላ አለቃ ኡናይ ኤምሪ በዚህ ክረምት በቡድናቸው ውስጥም ጥራቶችን ለመጨመር ነው የሚፈልጉት። ነገር ግን አንዳንድ ኮከቦችንም የማቆየት አስፈላጊነትም ለቦርዱ አሳስበዋል። ስፔናዊው አሰልጣኝ በሚቀጥለው የውድድር ዘመን በከፍተኛ ደረጃ የመወዳደር ፍላጎት አላቸው። እናም ደግሞ በክረምቱ ምርጥ ተጫዋቾቻቸውን ካጡ ያከባድ ይሆንባቸዋል። ቪላዎች በውሰት ካመጧቸው ተጫዋቾች አንዳቸውን ለማቆየት ይፈልጋሉ። በጥር ከመጡት ራሽፎርድ ወይም ደግሞ ማርኮ አሴንሲዮ አንዳቸውን በቪላ ፓርክ እንዲቆዩም የሚፈልጉ ሲሆን ሌላ የመሃል አጥቂም ፍለጋም ገበያ እንደሚወጡ ነው እየተሰማ የሚገኘው። ቪክተር ወሰሜን ለቸልሲ ትክክለኛ ፊርማ ነው ሲል የቀድሞ የክለቡ ተጫዋች ተናግሯል። የቀድሞ የቸልሲ የክንፍ መስመር ተጫዋች ፍሎረን ማሉዳ ናይጄሪያዊው የፊት መስመር ተጫዋች ኒኮላስ ጃክሰን ለማሻሻልም እንደሚረዳም በመምከር ቪክተር ወሰሜን ወደ ስታንፎርድ ብሪጅ ለማምጣትም ቸልሲዎች አስፈላጊውን ሁሉ እንዲያደርጉ ነው ያሳሰባቸው። በመጨረሻው ሶስተኛው የሜዳ ክፍል የቼልሲ ትግል በዚህ የውድድር ዘመንም ቀጥሏል። በአሁኑ ጊዜ በአጥቂው ክፍል ውስጥም ብቸኛው የቡድኑ ዋና ተጫዋች ኒኮላ ጃክሰን ብዙ ጊዜ ትችት እየደረሰበት ነው። ኦሲሜን ባለፈው የውድድር ዘመንም ወደ ምዕራብ ለንደን ክለብ እንግዲህ ከመዘዋወሩ ጋር ተገናኝቶ ነበር። ነገር ግን ስምምነቱ ሊሳካ አልቻለም። ጃክሰን የቼልሲን የፊት መስመር በአዎንታዊ መልኩ ያሟላል። የሴኔጋል ዓለም አቀፍ እንግዲህ ባለፉት ሁለት የውድድር ዘመናትም የሰማያዊዎቹ ዋና አጥቂ ነበር። ማሉዳ ኦስሜን ጃክሰንን ለማንሳትም እንዲሁ ለቀድሞ ቡድኑም መፈረሙ ጥሩ ነው ሲል ነው የሚገልጸው። አዎ ልክ አርሰናል እንደሚፈልገው በውድድር አመቱ 20ና ከዚያ በላይ የሚያስቆጥር አጥቂ እንፈልጋለን። ኦሲሜን ይህንን ማድረግ የሚችል አይነት ተጫዋች ነው። የቸልሲ ጉዳይ ምን ያክል ወጪ እንደሚያስወጣና የሚፈልገውን ደሞዝ ነው ብዬ አስባለሁ። ያ ሊስተካከል ይችላል። ቸልሲ በሚጫወትበት መንገድም አማራጮችን መስጠት የሚችሉ ልምድ ያላቸው ተጫዋቾችን ይፈልጋሉ። ስለዚህ ክለቡ አሁን ላይ እንግዲህ በተቻለ ፍጥነት አጥቂ ለማምጣትም መሞከር አለበት ብዬ አስባለሁ ብሏል። ኦሲሜን ከቸልሲ ጋር ያለው ግንኙነት ጠንካራ ነው። ከዚህ ቀደም ድንቅ አፍሪካውያን እግር ኳስ ተጫዋቾች ነበሩ። ኦሲሜን በቸልሲ ውስጥም ቀጣይ የአፍሪካ ተጫዋቾች ሊሆን ይችላል ክለቡን ሲቀላቀልም ማየት ፈልጋለው። ጥሩ ፈራሚ ይሆናል ብዬም አስባለሁ እንደ ኒኮላስ ጃክሰን ያለ ሰውን እንዲያሻሽልም የሚረዳው ይመስለኛል ሲልም ጭምር ነው እንዲሁ የተናገረው። ኒኮላስ ጃክሰን በውድድር አመቱ በ32 ጨዋታዎች ለሰማያዊዎቹ 12 ጎሎችን አስቆጥሯል። እንዲሁም ደግሞ ፍሎረን ማሉዳ ቼልሲዎች በውድድር አመቱ መጨረሻ ከጄደን ሳንቾ ጋርም መለየት አለባቸው ብሏል። ማሉዳ ቼልሲዎች ጄደን ሳንቾን ከዚህ ክረምት በላይም እንዳያቆዩት መክሯል። ሳንቾ ሰማያዊዎቹን የተቀላቀለው ባለፈው ክረምት ከማንቸስተር ዩናይትድ በአንድ የውድድር ዘመን በውሰት ነው። ለምዕራብ ለንደኑ ክለብ ባደረጋቸው በመጀመሪያዎቹ ሶስት ጨዋታዎችም ድንቅ ብቃትን አሳይቷል። ከቅርብ ጊዜ ብቃቱ አንጻር በስታንፈርድ ብሪጅ ያለው ቀጣይነት ጥያቄ ውስጥ ገብተዋል። ማሉዳ ሳንቾ በቸልሲ ስኬታማ መሆን እንደሚፈልግ አላሳየም፣ እናም ደግሞ በክለቡ መቀጠልም ጥሩ ነገርም እንደማይሆን ነው እየተናገረም የሚገኘው። ቸልሲዎች እንግዲህ አሁን ላይ ይህንን ተጫዋች ያቆዩታል ተብሎ እንደማይጠበቅ ነው የሚገለጸው ቸልሲ ሳንቾ ቸልሲን ከተቀላቀለ በኋላ ያሳየው የቅርብ ወራትን ብቃት በፕሪምየር ሊጉ በ16 ተከታታይ ጨዋታዎች ላይ ጎል ሳያስቆጠረ እንዲወጣም ጭምር ነው ያደረገው። ሪያል ማድሪድ የጁድ ቤሊንግሃምን ወንድምን ፊርማም ይፈልጋሉ እየተባለ ነው። የስፔኑ ሚዲያ እንደዘገበው ሪያል ማድሪድ በማንቸስተር ዩናይትድና በአርሰናል ጋር ለመፎካከር ተዘጋጅተዋል። ቤሊንግሃም በእንግሊዙ ውስጥ ካሉ ምርጥ ወጣት ተጫዋቾች አንደኛው ሲሆን ጆቤ ማለት ነው በፕሪምየር ሊጉ ከፍተኛ ክለቦች ራዳር ላይም ነው ተጫዋቹ ቡድኑን ወደ ፕሪሚየር ሊጉ ለማሳደግም እየተቃረበ ሲሆን በሰንደርላንድ ግን በቀጣይ ዓመት አንመለከተውም። አርሰናል፣ ቼልሲ እና ቶተንሃም ሆትስፐርስ የሰንደርላንዱን አማካይ ይፈልጋሉ ተብሏል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቤሊንግሃም ወደ ኦልትራፎርድ እንዲያመጡትም ለክለባቸው አለቆችም ጠይቀዋል። የ19 ዓመቱ ልጅ በሻምፒየንሺፕ የጥሎ ማለፍ ውድድር ወደ ፕሪሚየር ሊግ የማደግም እድል ባለው ሰንደርላንድም ሲገኝ መሸጫ ዋጋውም 20 ሚሊዮን ፓውንድ እንደሆነ የተዘገበው የስፔን ሚዲያዎች እንዳስነበቡት የጁድ ቤሊንግሃም ታናሽ ወንድም የሆነው አማካይ ላይ ሪያል ማድሪድ ያለውን ፍላጎት አሳይተዋል። እንደ ዲፌንሳ ሴንትራል ዘገባ የማድሪዱ ፕሬዚደንት ፍሎሬንቲኖ ፔሬዝ ለጁድ ቤሊንግሃም ሎስ ብላንኮቹ ወንድሙን ለማስፈረም እንደሚፈልጉም ተናግሯል ነው የተባለው። ያለፈው የውድድር ዘመን የላሊጋና የቻምፒየንስ ሊግ አሸናፊዎቹ ከከፍተኛ የፕሪሚየር ሊግ ክለቦች ፍላጎት እንዳለው የተገነዘቡ ይመስላሉ። ሆኖም ግን በዚህ ሲዝን የሻምፒየንሺፑ የአመቱ ምርጥ ወጣች ተጫዋችን ላሸነፈው የእንግሊዝ ከ21 ዓመት በታች ኢንተርናሽናል ፊርማ ፉክክረም ለማካሄድ ተዘጋጅተዋል። በሚቀጥሉት ወራት ቤሊንግሃምን ለማስፈረም ትልቅ ፉክክር ሊመጣ ይችላል ሲል ዘገባው ገልጿዋል። ልክ እንደ ታላቅ ወንድሙ ጁድ ቤሊንግሃም ሁሉ በበርኒንግሃም ሲቲ መጥቶ የ2023 ደግሞ ወደ ሳንደርላንድ ተዘዋውሯል። ጆቤ ቤሊንግሃም ታዳጊው በዚህ ውድድር ዘመን በሻምፒዮንሺፕ ባደረጋቸው 40 ጨዋታዎችም አራት ጎሎችን አስቆጥሮ ሶስት አሲስቶችን ደግሞ ማድረግ የቻለ ተጫዋች እንደሆነ ነው ዘገባዎቹ የሚያሳዩት። የተወደዳችሁና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እያደመጧቻቸውን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ ከልብ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ በሚኖረው ደግሞ በነገው የምሳሳት ፕሮግራማችን ላይ ሌሎች በርከት ያሉ የዝውውር ጉዳዮችን ይዘን በድጋሚ የምንገናኝ ይሆናል። ለአሁኑ ግን ስላደመጣችሁኝ ከልብ ከልብ አድርጌ ነው የማመሰግናችሁ። ፏርባሩ ከእናንተ ጋር ቆይታን አደረግኩኝ። በነገ ፕሮግራማችን እንገናኛለን። መልካም ምሽት፣ መልካም እንግዲህ ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።